አብረሽ እና ሩታ እኳን ደስ አላችሁ። እንግዲህ ከብዙ ልፋት እና ድካም በኋላ ከብዙ ስቃይ እና መከራ በኋላ ያው እንግዲህ የወለዳችሁ ታውቆታላችሁ። አብሶ በምጥ ሲሆን በጣም ከባድ ነው፣ ብዙ ፕሮሰስ አለው። የሰርጀሪ ሲሆን ደግሞ ያው ይቀላል ሰርጀሪ ማለት ነው። እና ግን የምጡ በጣም ነው የሚከብደው። እንደዛ እየተዋለለሽ እንትን እያደረገሽ በጣም ጉዙ ፈተና ከብዙ ስቃይ በኋላ እንግዲህ ሩታዬ ለዚህ ወግና ማይረግ በቅታለሽ ማለት ነው። እንኳን ደስ አለሽ፣ እንኳን ማርያም ማረሽሽ ብለናል። እኔ በጣም ያሳዘነኝ በእውነት እንግዲህ ያው 30 ብትጣሉን ብትሉን በጭንቅ ጊዜ እንግዲህ አብርሽን አበጣገቡ አድርጋ ምጧ ሲቆነጠጣት እንደዛን ቀርጋ እየጨመደደሽ እየያዘሽ እውነት ለመናገር ግን የምትመርከ ተሰቷት ነው የወለደሽ ማለት ነው እና ምን ይላል ግማሹ ኦፕሬሽን ሆና ኦፕሬሽን ሆና አይደለም የወለደሽ የምትመርከ የተሰጣት ነው የወለደሽ በሰላም የተገላገለች የወንድ ልጅ እናት የሆነሽ ወይ ማለት ነውና እግዚአብሔር ይመስገን ለዚህ ክብር ያልበቃችሁ ስደተኛ ሁቶቼ ደግሞ እግዚአብሔር አምላክ ለዚህ ያለ ማይረግ አይናችሁም ባይናችሁ የማየት ድል ይግጠማችሁ ታይ ይግጠማችሁ ማለት ነው። እና በጣም ነው ደስ የሚል። ያው ከእርግዝና ጀምሮ እስከ ወልድ ያለው ስሜቱ ከባድ ነው፣ ግን ስትወልዱ ግን ትረሱታላችሁ። እውነቴን ለመናገር ዋለ ያንን ሁሉ መከራን ያንን ሁሉ ፈተና አልፎ ልጅ ስታቅፉ ምንም ነገር ትዝ አይላችሁም። እና እግዚአብሔር አምላክ ለእንደዚህ ያለ ክብር ያብቃችሁ እህት ወንድሞቼ፣ በተለይ በስደት ላይ አለም ያላችሁ ብዙ ረጅም አመት የቆያችሁ እህቶቼ ገብታችሁ ወልዳችሁ አይናችሁም ባይናችሁ አይታችሁ ብትመለሱ መልካም ነው። እና ምን አለ መሰላችሁ አረብ ሀገር ያለ እህታችን በጣም ስራ ብዛት እንደዚህ ሽንኩርት ስንከተፍ የተለያየ ነገር ስናደርግ ምችስ ሁላችንም አረብ ሀገር ነበርንና ሆዳችን ደግፈን ስለምንይዘው በዛን ሰዓት ሆዳችን የተደገፍ ነው እንትኑ ጣውላው ወይም የእንትናቸው የኪችን እንትናቸው ማለት ነው የኩሽናቸው፣ አለ የለ ዙሪያው፣ የዛ ላይ ተቆመን ተደግፈን ስንሰራ፣ በተለይ ሴቶች ጥንቃቄ የምታደርጉት አረብ ሀገር ያላችሁ፣ ሆዳችሁን ረግጦ ስለሚይዝ ሆዳችንና ያንን እንትኑ ጣውላውን ድግፍ አድርገን ይዘዋለን ነው። በተለይ በሚደክመን ሰዓት በቃ እንዲደገፍ አድርገን ስንይዘው ትንሽ ድካሙ የለቀቀን ይመስለኛል፣ ግን በዛን ሰዓት በጣም ኃይለኛ ጉዳት ነው የሚደርስብን። እና በጣም እንደዚህ ባታደርጉ መልካም ነው። ሆዳችሁን ምንም ነገር ክብደት ባታሸክሙት መልካም ነው። ለእርግዝና በጣም ነው የሚከብደው። አብዛኛው ረጅም ዓመት የሚሰሩ እህቶቻችን ልጅ እየፈረሰ እምቢ የሚላቸው አንደኛ በዚህ ምክንያት ነው። የሁለት ወር የሶስት ወር ይቆይና ጽንሱ ይወርዳል። ከዛ ለምንድን መሰላቸው ያነ የምንደገፈው መሸከም ሲያቀተው ነው። ምክንያቱም በአረብ ሀገር ተሸክመን አልፎ በዛ የመሸከም አቅሙ እንትን እያለ እየከበደው አልችል እያለ ስለሚመጣ ነው። እና እዚህ ላይ አረብ ሀገር ያላችሁት ጥንቃቄ አድርጉ። በተረፈ እግዚአብሔር አምላክ ለዚህ ክብር ያብቃችሁ። በእውነት ነው የሚላችሁ መድኃኔዓለም እንደ እኛ አይናችን በአይናችን እንዳየነ እናንተም ደግሞ አይናችሁን በአይናችሁ ያሳያችሁ እላችኋለሁ። ቪዲዮውን እንግዲህ ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። ርታዬ ይገባል። ማራ አማራሽ በድጋሚ አብርሽም እንኳን ደስ አለህ ብለናል። በሌላ ቪዲዮ ተመልሼ እስከምመጣ ላይክና እና ሼር ሰብስክራይብ እያደረጋችሁ አበረታቱ ውዶች። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልም ይላል።